ድንግል ሆይ የእግዚአብሔር ማደሪያ ንጹሕ አዳራሽ ነሽና ጠላቶቼ ያቺ የሚመካባት መቤት ወዴታለች ብለው እንዳይዘባበቱብኝ እኔን ባሪያሽን ታዘለትካዚ ያሳልፈሽ አትስጪኝ። መቤቴ ማርያም ሆይ የዚህን ዓለም ቅባት ዘይት አይደለ የምስጋና ሽቱ መቀባት ለተገባው ራስሽም ሁሉ ሰላምታ ይገባል። ድንግል ሆይ በነፍሰ ሥጋ በውስጥ በአፋ ነፀ ይትነሽና እኔን ኀጥውን ባርያሽን በቅዱስ ቁርባኑ ፍም ሁሉ ያነጻኝ ዘንድ ሰማያዊውን ቄስ ሱራፊን ሁሉ ዘዥልኝ። መቤቴ ማርያም ሆይ ብርሃነ መለኮት ፈጽሞ ለተዋሃደው ለራስሽ ጸዳለም ሁሉ ሰላምታ ይገባል። ለፊት ጸዳልም ሁሉ ሰላምታ ይገባል። ከፀሐይ ከጨረቃ ከከዋክብት እጅግ አንጸባራቂም ነውና፣ መቤቴ ማርያም ሆይ ድንግል ማርያም ሆይ የመግቢያ መውጫዬን ጐዳና ጥረጊልኝ፣ በመዓልትና በሌሊትም ከሚያሸምቅ ማጅራት መች ሁሉ ጠብቅኝ። እርሱ የተንኰል ወጥመድ አጥምዶ ጉድጓድ ቈፍሮ ይጠብቀኛልና። እመቤቴ ማርያም ሆይ፣ ልዩ ለሆኑ ለዓይንሽ ቀራንብት ሁሉ ሰላምታ ይገባል። የቀያፋና የሃና ቅናት ልጅሽን ሁሉ ባሳመመ ጊዜ ንማን ሁሉ የቋጠረ ደመና ሆኖአልና ድንግል ሆይ፣ ንጽህናን ቅድስናን የተጎናጸፍሽ ነሽና ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር ሁሉ አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውኃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዐይኖችም ሁሉ ሰላምታ ይገባል። ደሃደጉን ችግረኛውን ሁሉ ይመለከታሉና ድንግል ሆይ ንፋቄ ልቡና ሃኬተ ህሊና የሌለብሽ ንጽሕት ነሽና፣ በጽኑ የለቅሶ ገመድ የተተበተብኩትን እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። መቤቴ ማርያም ሆይ ንቁሃን ለሚሆኑ ጆሮችሽም ሁሉ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ማርያም ሆይ ለይቅርታና ለቸርነት የተጋሽ ስለ ሆንሽ ልቤ ሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮቹሽ ሁሉ ነገር ያድምጡልኝ። እመቤቴ ማርያም ሆይ የራሄልንና የሊያል ልጆች ልጅሽን ሁሉ በሰቀሉ ጊዜ በእሳትንባ ሁሉ ለተቃጠሉ ጉንጮችሽም ሁሉ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት ሁሉ የደም ወገን ከሚሆኑ ከዱር አንበሳዎች ሁሉ ዲያብሎስ አድኝኝ፣ የነፍስ አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮችም ሁሉ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛ የተለየ ነውና። እመቤቴ ማርያም ሆይ ድንግል ማርያም ሆይ ያይቆብ በፍኑ ቶሎዛ በወርቅ መሰላል ሁሉ አምሳል እንዳየሽ ሁሉ ለእኔም የሕይወት መሸጋገሪያ ድልድይና መርኩዜ ነሽና ስለዚህም በፍርድ ቀን ዋስጠበቃ በቃ ተወኝኝ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍስሐ አበባ ለሚመስሉ ከናፍሮችም ሁሉ ሰላምታ ይገባል። በንጽህና በቅድስና የተጌጡ ናቸውና ድንግል ሆይ የእውነተኛ ብርሃን መውጫ የምሥራቅ ደጃፍ ነሽና፣ ተለቅሶ ከሐዘን ፈጽመሽ አድኝኝ፣ የልቢ ሐዘን ብዙ ነውና። እመቤቴ ማርያም ሆይ የአረጋውያን አባት ሲሆን ከአንቺ ሰው ሆኖ ሕፃን በነበረበት ጊዜ ፍመ መለኮትን ሁሉ ለሳማፍሽ ሁሉ ሰላምታ ይገባል።